እያንዳንድሽ ተማሪ የአጭበረበርሻት ነገር የሰራሻት ነገር ነው። ነገ ቁጭ ብላ ታስከፈለሻት። ቁጭ ብላ ቁጭ ብላ ታስከፈለሻት። ኦኬ፣ አጭበረበረሽ ያመጣሻት ነገር በሙሉ ነገ በምትወልጂ ጁሊስ ታወጫዋለሽ፣ በህይወትሽ ላይ ታወጫዋለሽ። ትካፊ ያለሽ አሁን ትካፊ። አስለቀሰሽ ያመጣሽ፣ በተለይ ወንድን አስለቀሰሽ፣ ሴትን አስለቀሰሽ ያመጣት ነገር በሙሉ አታለ ያመጣት ነገር በሙሉ ራሱ ነው የምታለቅስበት። ሶሪ ሶሪ ሶሪ። ለዛሬው መብረቅረቅ ለዛሬው ሪንግ ላይት አምስሎ ነገ ትዳር አለ፣ ነገ ህይወት አለ። ያ ነገ ማፍቀር አለ ደግሞ ማፍቀር አለ። ከዚህ ያመጣሽን እዛ ለጎረምሳት ታስረክቢያለሽ፣ እመኝ። ከዚህ ያመጣሽን ነገ ለአንዱ ታስረክቢያለሽ፣ እመኝ። የምትገዡ መኪና በአጭበረበርሽ ገንዘብ የምትገዡ መኪና ይገለብጥሻል ህይወትሽ ላይ ነው የሚሄደው። ብዙዎቹን አይተናቸዋል። ወይ ኤች አይ ቪ ነው የሚይዛቸው ወይ ለኒአምኤንደ ለመድኃኒት ሲያወጡ ነው የምናየው ወይ ምናምን መ ነፍሴ ተንቀሳቀስሽ ስትቀበይ አፈቅረሃለሁ እወድሃለሁ አገባሃለሁ ብለሽ ምራ ትቀበይ ያ አታጭበርበት

ስትረዱኝ ግን በነጻ አይደለም ትረዱኝ። እለፈልፋለሁ፣ አስቃችኋለሁ፣ አጫውታችኋለሁ። የሆነ ችግር ካለባችሁ አድሬስ አረግላችኋለሁ። የሆነ ነገር ስትፈልጉ መታ ገና በባ ሰጡኝ አለቅ እንሰጣለን፣ እንቀበላለን። እምሴን ግን አንሰጡ። ከሰጠ ደግሞ በፍቅር ነው ምሰጠ። ብርቀት አርጌ ነው ወሬ ብቻ ያረጋችሁ፣ ስራ እየሰራን ነው ታፕ እያረጋችሁ። አልሰጥ በነጻ እምቢ አነጽ አይደለም በፍቅር እንደሚሰጠኝ እሰጣለሁ ሙሜ ሁሌ ነገር ይሰጣል በነገራችን ላይ ቦርጭን የማስቀንስበት ጡቴን የማስቀንስ ጡቴን የማስወጥርበት ምክንያቱም የምበላው በሙሉ ወደ ጡቴ እየሄደ ጡቴ ላይ ስብ መውጣት አለበት ብዙ ስም አለ የሚያበቅል ስጋ የሚያበቅል አሁን ኦፕራሲዮን መሆን አለብኝ ካልሆነ ጡቱ እያደገ የወገብ በሽታ ያመጣብሻል ተጠንቀቂ ተብያለሁ

እሺ ኤክስሬ እንትን አለ አንድ እንደዚህ የምትገቡበት አጥንት የሚያይ ማለት ነው። እና እንዲህ ብያለሁ፣ ትንሽ እንዲህ ብያለሁ፣ እንዲህ ካለ አለቀ አስራ ስምንት ብሎ እኔ ላይ ደግሞ የሚገባው ምክንያት ጡት የጡት ስብ እና እግዚአብሔር ስቡ ስቡ ላሽ ጡት አካባቢዎች ያሉ እዚህ አካባቢ ያሉ በጣም ፋት የሚያበቅሉ ብዙ ፋት የሚያበቅሉ ላች ፋት ማለት ስሮች፣ ሴሎች አሉ ፋት የሚያበቅሉ ሴሎች እነዚህ ሴሎች ብዙ ናቸው እዚህ አካባቢ በተፈጥሮ ማለት ነው። እዚህ አካባቢ እዚህ አካባቢ እዚህ አካባቢ ብዙ ናቸው። ሴሉ መለቀም መጥፋት አለበት፣ በሌዘር ሴሉ መገደል አለበት። እና የተወሰነ ሴል መቅረት አለበት እና እና መጥፎ ነው ማለት ነው። ኦፕሬሽን መሆን ስምንት ብሎ በኋላ ላይ የሚጠብቀሽ ስምንት ብሎ ስምንት አስራ ስድስት ምናምን አለ አይደለ ስንት ነው ስምንት አደለ? ራይባችን ይሄ እንትናችን ስድስት ስንት ነው አጥንታችን ይሄ እንትናችንን የያዘው ስምንት ነው አይደለ? እኔ ደግሞ አስራ ስድስት እንዳይገባልኝ እግዚአብሔር ትዝግሬ ነው። ለዚህ ነው በጣም እና ኢንሹራንስ አይደለ? ለዚህ ነው ሰሞኑን እራሴን ነው የጣርኩት። አዎ እራሴን ጥያለው ስፖርት ጀምሬ ነበር። እሱም ተጨመረ። ከዛ ዶክተሩ አይነሽ ይጥፈዋል ነው እውነት ነው። እና ያው አምጡት፣ መሰራት አለበት ደግሞ አሰራል ሌላ ምንድን ነው እግር አሰራን። ምንድን ነው የቀረበ? እኔ በነገራችን ላይ አንድ ያሰራውት ነገር ቢኖር ዜድዬ፣ እዚህ ጋራ ስትወልጂ እዚህ ጋራ ቆዳ ነበር፣ እሱ ትንሽ ቴንኪ፣ እሱ ትንሽ ነበር። ከዛ ሶፍር ሶፍር ሶፍር እዛ ጋራ ስብ፣ እሱም ብቻ ነው ያሰራት። ከዛ ወደ ታች ስትሄጂ ደግሞ ያ ቦርጩ እሙሙሽ ላይ ስለሚተኛ እሙሙ በጣም ከፍቷት ነበር። ከፍቷት ነው የሚሰራው። እሙሙ የሚሰራው ጥሩ ነው። አይ መሰራት አይደለም። ይሄ ቦርጩ የቱ ጋር ነው የሚተኛው? እሙሙ ላይ አይደለ? አዎ፣ እሙሽ ላይ ነው። እግሬ ላይ አልደረሰም ያው ከዛ መብላት ነበር። ከዛ ዶክተሩ እችን የመሰለች ሙሙ ለምን አትሰራም? ገንዘብ ጭምል ምንድ ምትሰራ? ስለ ቅርጽ ላውጣላት አለ። ለሱማ ለምን ያወጣም ብዬ ቅርጽ አስወጣውላት። ቅርጽማ እንዴት ይወጣል? ቪ አደረኳል ቃንቆ ማልታቴ እውነ አሌ ነውከሳደስ ቤት ከገባችሁ በኋላ ሁን አንዳንድ ቪላ ቤት ስትገቡ ማለት ነው። በሩ አያምሩም። አንዳንድ ቪላ ቤት እነዚህ የይዱራና ማልታቴ ማልታቴ እንደ ማልታቴ አይደለም። አሁን ቤተመንግስት ስትገባ ማለት ነው አብዲኮ ገና ቤተመንግስት እንዲከፍት ሲል በሩ አይደለም የሚያምረው እኛም ጋር ስት ገና ሳትገባ እንደዚያ ነው። ገና በሩን ስታይ አንዳንድ ሰው በጣም ሞኝ ነው። ቅርጥሽ በጣም ነው የሚያምረው በጣም ነው የሚያምረው

ጎደሽ ነው እንግዲህ፣ ላኪ ነው ላኪ ነው። ልዩ ነበር በሆኑት በጣም አንደኛ በእውነት የፈለጉትን ያደርጉልኛል። እኔ ልንገራችሁ፣ አይደለም የፈለግኩትን፣ እግዚአብሔር ምስክሬ ነው የምላችሁ። የፈለግኩትን እኔ የተቀመጠልኝን እግዚአብሔር ያስቀመጠልኝን አውቃለሁ። ቀጽሽ በጣም ያምራል። ማሻአላ ከሶ አይ ሰውሪ ብራችን ማጥ ተናሰረተ ነበር። በነፃ የመጣ ነገር አይደለም። ደስ ይላል። ድሮም እኮ ቀጽሽ ያምራል። ትንሽ ቦርጭ ነበረሽ እንጂ ሰውነትሽ እኮ እንዳለ ነው። አረኒ እኔ እኮ እግዚአብሔር ይመስገን የድሮ ሰውነቴንም ወዳለሁ። እኔ ራሴን ጠልቻለሁ።

ማልጄ ዲሜ እየተጫወትሽ ፑሽ ያርጉልሽ እንጂ፣ አሁን እኮ የጡት እንትን ልትፈልጊ ነው። ፑሽ አርጉ በያቸው። አጂ አዎ፣ የጡት ስላስወጣ ነው። ፑሽ ፑሽ ጋዲ ሜ ፑሽ እኔ ዱሮ ዘብዬ አይተሽኛል። ወፍራ ሙኘ ማለት ነው። ልክ አብይ አብይ ስልጣን ሲይዝ ጨርሰናል። እኔና ምስራቅ እንትን አልሄድም። ምንድነው ግብፅ አልሄድ ነው እና ዋና ውስጥ ራቁቴ ይሉኛል። አለቀቅኩላችሁ ትሪፕል ጋይዝ እስከነ ቦርጬ ታጣፈርጉ ቦርጭሽ አያስጠላም ግን ይበልጣ። አሁን የ20 እኮ ነው፣ ግን አላየሁትም። የሚገርምሽ እኔ በቂው በራሴ ትሪፕል ነው። ኧረ እኔ ጋር ተቋርጠዋል፣ አይታይም። እንት ነው አንቺ ሙቀት ስላለኛ ጋር ኢንተርኔቱ ራሱ እንትኑ እያደረገ ነው። ለዛ ይመስለኛል ኖ እየ ሄደ ነው እኔ ጋር ግን አይታይም። አይገርም እኔ ጋር ምንም አይታይም፣ ለምን እንደሆነ አላውቅም። እሺ እናንተ ከታያችሁ ጥሩ ነው። እና ቀርጿ እንትን ይላል በጣም ነው የሚያምረው እውነት ለመናገር አሁን ጂጂ እንዳው እኔ ያ